አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ እንዴት ሳረፈዳችሁ? ላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ መጥቻለሁ ማለት ነው ያ አዲስ ቪዲዮ። ስለዚህ ቪዲዮውን ላይክ ሼር በማድረግ እንጀምሮ በአክብሮት ጠይቃለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ዛሬ ስ ጥያቄ ልጠይቃችሁ ምን አለበት ላይክ ሼር እያደረጋችሁ ትሄዱ፣ ሰብስክራይብ ብታደርጉ ከእናንተ የሚቀንስባችሁ ነገር እንዲሁ ምንም ነገር የለም ማለት ነው። ስለዚህ መልካምነት ለራስ ነው በሚለው ማለት ነው አዳዲሶችንም ማበረታታት፣ አያሉትን ፌመሶችን ብቻ ሳይሆን እኛን አዳዲሶችን፣ ከእናንተ የተሻለ ሰው ማን ሊያበረታታን ነው? ትላላቸው ወገን ለወገን ነው ድራይፍ እናንተ በተቻላችሁ ማጠነ ሼር ላዘ ሰብስክራይብ እንድታደርጉ ትጠይቃለሁ ማለት ነው። ላይክ አድርጉ ለእኔ ማበረታቸው ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ክፍል አርባ ሰባተኛውን ይዤላችሁ መጥቻለሁ ማለት ነው የአፍላ ፍቅርን። ስለዚህ እንደምትከታተሉ ተስፋ አድርጋለሁ ከአስከበ አይታችሁ ቪዲዮ እንግዲህ እኔ ያየሁትን የሰማሁትን አቅርብላችኋለሁ እናንተ ደግሞ አዲስ ነገር አለ የምትሉ ከሆነ በቃ ካዩ ይሄ እኮ ከዚህ የተሻለ ነገር መሰራት ይችላል እንደዚህ ነው የምትሉም ካላችሁ ሀሳብ አስተያየታችሁን እንድታስቀምጡ ሊ በአቅርቦ ተጠይቃለሁ ማለት ነው ስለ ድራማው ስለ እኔ ብቻ ወዘተ ማለት ነው ስላቀራረቡ ያላችሁን አመለካከት ማቅረብ ትችላላችሁ ማለት ነው በኮሜንት አሳውቁኝ እኔ ደግሞ የተቻለኝን አርጌ አሻሽ ለማቅረብ ተስፋ አድርጋለሁ ማለት ነው። ስለዚህ ዛሬ እንግዲህ ባለፈው ክፍል አርቲክል ስድስት ላይ አንድ መቶ አርባ ስድስት ላይ እንደምናስታውሰው ቾቻ ይህ ያው ቤዛ ጸጋ ለቾቻ እንትን አቅርባላ ነበረ ማለት ነው ስላ ስሏል እሷ እየደበደበቻት እንደሆነ እንዳወቀች በቦርሳዋ ላይ ያስቀመጠችውን ወረቀት አይታ ቾቻ እንዴት ሆን ይሆን ታቂ ሆን ትጠረጥር ይሆን ቤዛ ጸጋን ወይስ አይደለም የሚል ነገር እያሰብን ነበረ። ስለዚህ ቹቻ በምንም ወደዛም ወደዚህም አላለችም። ቀጥታ ጸጋ እንዳየቻት እና ባለፈው ወደ በርገር ቤቱ ሲሄዱ እንደተመለከተቻቸው እና እንዳስታወሰች በትክክል አስባለች ማለት ነው። ስለዚህ ነገሩን ወደ ትምህርት ቤት ቤዛና ከትምህርት ቤት ወደ ቤት ቤዛና ቹቻ እየሄዱ እያለ ስለ ፎቶ እያወሩ ያለ ጸጋ ግን ደጋግሜ ስለምናት ምንም ነገር እንደማታቅ ነገረች። ይብላል ጸጋ ፀሐይ ቤዛ ለእንትና ትነግራታለች ማለት ነው። ለቹቻ ቤዛ ግን ምንም ነገር አታቅም፣ መሰለኝ ምክንያቱም ለእኔ ሳናግራት ምንም መልስ ልትሰጠኝ አልቻለችም ብላ ብታወራትም እሷ ግን ኖ እንደዚህ አይደለም፣ ምክንያቱም ጸጋ ይዛለት እንዳየችን እርግጠኛ እኔ ትላለች። በምን እርግጠኛ ሆን ስትላትም እኔ እየተደበቅኩ ሆኝ እንደምደበድባት እና እኔ ደብዳቤዋ እንደሆንኩ፣ ምክንያቱም ወረቀት ላይ ስል ስላ አስቀምጣልኛል ቦርሳ ስለዚህ ጸጋ አይታናለች፣ ፎቶ ማስታናለ ትላታለች። በቃላቸው መካከል የማትፈልግም ቃላት ወይም ለቤዛ ትነግራታለች ማለት ነው። ቤዛ መቆም መብላ እስቲ ስቲ ስቲ ድገሚ አንቺ ነበርሽ እንዲህ እስከ ዛሬ ስደበድቤያት የነበርሽው ጸጋን ትላታለች። እሷ ምን እንዳደረገች በነደት ምን እንዳወራች ችግር አገባትና ፍጥጥ ብላ ወደዛም ወደዚም ሳትል አዎ እኔ ነኝ የደበደጓ ጸጋ ከምታደርግብን በደለና ግፍ የተነሳ ራሳችን እየበጠበጠ ሳለ ከዚህ የተሻለም ባደርግም እኔ ልክ ነኝ ብዬ ነው ማምለው። ጊዜ ምን ላርግ ምንስ ማድረግ እችላለሁ? የዛ ጊዜ እንደዛ ህይወትሽን ስትበጠብጠው ብላ ብትነግራትም፣ ጉልበት በጉልበት እንዴት ይመለሰን? ስለዚህ ይህን ማድረግ የለብሽም ነበር ብትላትም፣ ጆቻ ግን እሷን በማድረጓ ወይም እሷን በመደብደባ ምንም እንዳተጸጸተችና ልክ እንደሆነ ትነግራታለች ማለት ነው። እሷም ይሄን ባየ ቁጥር ተናዳ ሁለተኛ ካጠገቧ እንዳደርስ ጥላት ትሄዳለች ማለት ነው። አይዴን እያየሽ ነው፣ ዋሸሽኝ። እኔ በተደጋጋሚ ጸጋን መደበድቢያት አንችነሽ ብቾቻ ብዬ ብነግርሽም አንቺ ግን አይደለሁም ብለሽ ገግመሽብኝ አማዴት ነው። ትናትና ጸጋ ቤዝድ ጥላት ትሄዳለች። የቾቻን ትደበርና ለያርድ ደውላ ያርድ ያተሳየት ያልሆነ ፋውል ተሰርቷል። እሱ ምንድን ነው ብሎ ሲጠይቃት እንደዚህ እንደዚህ፣ እኔ ነበርኩ ጸጋን ሳቀናበራት የነበረው ስለዚህ ቤዝድ ያውቃል። ደብሯ ትሄዳ ነው። ስለዚህ ደብሯ ተቤት እንዳይገባ እባክህ አግኛት እና አጽናናትና አሞዷን አስቀየሰው ይጥለለች። እሱም እሺ ብሎ ቤዚቲን በተሰውም አግኝቶ ቤዚቲን ሀሳቧን ለመስረቅና ሌላ ትኩረት ላይ እንድታረግ ምናምን ያረጋታ ማለት ነው። እሷም አንቺን ለመከላከልና አንቺን ለመጠበቅ ብላ ያደረገችው ነገር ነው ብሎ ሲነግራት፣ እሷ ግን እንደዚህ ማድረግ አልነበረባትም። ግን በአንቺ ምክንያት ምን አይነት ስሜታዊና ምን አይነት

በቃ ነገ ነገ አግኝቻት ነገሩን ሁሉ ፊክስ እናደርጋለን ትላለች ማለት ነው። እሱም በሀሳቧ ተስማምቶ ወደ ቤት እናት እንዳታየኝ ወደ ቤቷ መግባት አለብኝ ብላ እሱም ተስማምቶ ወደ ቤቷ እንድትገባ ይፈቅድላታል። እሱም ወደ ቤቱ ይሄዳል ማለት ነው። በዚህ በኩል አቡሻና ሄለን ማለት ነው፣ በተሰብ አልተግባቡ በበፒያሬ ምክንያት ማለት ነው። አቡሻ ደብሮ ቁጭ ብሎ እያለ ማለት ነው። ሚኪ መጣና የጨዋታ አይነት ቢያዘንብለትም አቡሻ ግን ሊጫወት አልቻለም ነበረ። ምንድን ነው ሙዲህ የተጨረበው ብሎ ስለው ያቺ ሄለን ናታ ስልክ አታነሳም ብሎ ሲነግረው ኦኬ እሷ ናት እንደ ብሎ ይደውልላታል። ሲደውልላት ሚኪ አታነሳለች ሲለው ሄሉ ግን አንስታለን ነበረ። ሚኪ ሚኪ እንግዲህ ለሄለን ቹቻ አቡሻ ሀገር ሊወጣ እንደሆነና ከስራ እንደተባረረ ባለፈው ውሃ እሷን ሊያዝናና እንድትራጩ ውሃውን ጣላ ነው ወይ እኔ እየገዛሁ ነው ብሎ ሰውየው ከስራ እንዳባረረውና ድጋሚ ሁለተኛ እዚህ ስራ ቦታ እንዳትገኝ ብሎት አባቱ ወታደር በጉማሬ አስፈራርቶ ስደት ሊሰደድ ነው መሰለኝ። ስለዚህ ስልኩን ማያነሳ ጠፍቶብኛም ብሎ ይላታ ማለት ነው ሂሉ ምትደነግጥና ስደውን መልሶ ያነሳ እሱ ብላ ቡሻ ስልክህን አጥፍተህ ጠፋ ይለዋል ማለት ነው። ስለዚህ ተስማሙበት መከረት

ወደ ስደት ለሄድ ውስጥ ሱናሚ ብትለዋለች ማለት ነው። የላታ ማለት ነው። እሷም ተደነግጠና ምን ማድረግ እንዳለባት ወደ ቤት ሄድና ቤዚትን ተረጋግተ ሻቶሽ ያለ ማግኘት ሞክር ትናለት ማለት ነው። እሷም እሺ ትናለች ማለት ነው። ስለዚህ በዚህ በኩል ደግሞ ሄርሚላ እና ጸጋ ሄርሚላ በከፈለቻት መሰረት ቦቺ አጠገቤ እንዳደርሽ ጄሪን ብሏታ ማለት ነው። እሺ ብላ እሷም ስትመጣና እያለቀሽን የሆነ ቦቺ አጠገቤ እንዳደርሽ ስላለሽ ብላ ብትነግራት፣ በአረ እኔ እኮ እንደዛ አልነበረም አንችን እልክ ውስጥ አግዝግብተን የሱ ፍቅር እንድትቀበይ ነበር ዓላማዊንም ስላሳካሽልኝ አመሰግናለሁ ብላ ስትነግራት ሄርሚላ በተመላሹ ይሄ ቆቅር ልጅ እንዴት ይጫወትብኛን ብላ በንደት እየተንጨረጨረ ትመለሳለች ማለት ነው። ቀስቴና ቦቼና ደግሞ ቁራሌው ማለት ነው ስምንት መቶ ሺህ ሁለት ሺህ ስምንት መቶ አበድሮት ነበረ። እሱን ብር እንዴት ነው የቀማኛን አይቀማኝም እያለ ሲጨነቅና ወረቀት ላይ እንዲፈርምለት ስለፈለገ ተቦች ጋ ትንሽ ታወቅ ተወረዱ በኋላ መንገድ ላይ ለበለምን ሞክሮ ሳይሳካላቸው ሲገ ቀስቴ ይመጣና ቀስቴ ምንድን ነው ሲለውም እሱም እንግዲህ ምንም ማለት አይደለም ሚለው ማለት ነው። ከፍልሃለው ሲለውም፣ እሱ ግን እስከዛው ድረስ መፈረም አለበት ብሎ ያስፈረመ፣ የፈረመውም እንግዲህ ያው ስድስት በአንድ ወር ውስጥ ስድስት ሻርኩ እንዲከፍል ነበረ። ሶስተኛ ላይ አራተኛ በአምስተኛ ጻሱ ላይ እንግዲህ ሶስተኛ ጻሱ ላይ ያስፈርመዋን፣ ምስክር ደግሞ እንትናንም አስፈርመዋን ቦችን ማለት ነው። ስለዚህ ወደ ሄዱ እንመለስና፣ ሄዱ እንግዲህ ያው አቡሻ ወደ ስደት እንደሚሄድ በደብዳቤ ገልጾላት አነሷን በንዴት እና በብስጭት ወደ ሄ ወደ አቡሻ ማስቆም አለብኝ ብላ እያለቀሰች የሄደች ነው። እንግዲ ታስቁመለች፣ አታስቁመውም የሚለውን ነገር የምናይ ሆና በዛ አጋጣሚ ቹቻ እና ቢዚም ፊክስ አድርገዋል። ነገሩ አረጋግቶታል። ታርቀዋል ማለት ነው። አዲስ ነገር እንግዲህ